ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል። የብስራት የመረጃ ሰዓታችን እነሆ ጀምሯል። መረጃዎቹን እየነገርኳችሁ ከእናንተ ጋር ቤዛቤት አራጌ አብሬያቸው አለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችን ይሆናል። በድጋሚ ከኛ ጋር ቆዩ። በአውቶቡስ ተራ መሳለሚያና ሌሎችም አካባቢዎች በፈረቃ የተሰጠ የሚገኘው የኃይል አቅርቦት በተያዘው ሳምንት ይስተካከላል ተብሏል። በአዲስ አበባ አዲስ ዌስት ተብሎ በሚጠራው የኮልፌ ባለ 132 ኪሎ ቮልት ማከፋፈያ ጣቢያ ላይ ባጋጠመው የትራንስፎርመር ብልሸት ምክንያት ባለፉት 11 ቀናት የኃይል አቅርቦት በፈረቃ የተሰጠ ይገኛል። የትራንስፎርመር ብልሸት በመኖሩ ለጊዜውም ከሌሎች ማከፋፊያ ጣቢያዎች በተለዋዋጭ መስመር የኃይል አቅርቦት እንዲያገኙ ለማድረግ ሲባል ተጠቃሚዎች የኃይል አቅርቦቱን በፈረቃ እንዲያገኙ መደረጉን የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለብስራት ራዲዮና ቴሌቪዥን ተናግረዋል። ባጋጠመው ብልሸት ምክንያት ኢትዮ ጠቢብ ሆስፒታል፣ አውቶብስ ተራ፣ መሳለሚያ፣ ፊሊጶስ ቤተክርስቲያን፣ አማኑኤል ሆስፒታል፣ ብርጭቆ፣ አስኮ፣ አርባ ስልሳ ኮንዶሚኒየም፣ እህል በረንዳ፣ እሳት አደጋ ሳምባ ነቀርሳ አበበ ቢቂላ ስታዲየም ታይዋን አካባቢና የኃይል አቅርቦት በፈረቃ እየተሰጠ ይገኛል ተብሏል። በተጨማሪም ጦር ኃይሎች ሆስፒታል ሆላንድ ኤምባሲ ቀራንዮ መድኃኒዓለም ቤተ ክርስቲያን ቤተል ሆስፒታል ወይብላ ማርያም አጉስታ አንፎ ወይራ ሰፈር ሞቢልና ሌሎችም አካባቢዎቻቸው የኃይል አቅርቦቱ በስምንት ሰዓት ልዩነት በጊዜያዊነት በፈረቃ ተፈረቃ እየተሰጠ ይገኛል። የኃይል መቆራረጡን በዘላቂነት ለመፍታትም ትራንስፎርም መተካት ያስፈልጋል ሲሉ ለብስራት ራዲዮና ቴሌቪዥን የተናገሩት አቶ ሞገስ መኮንን በተያዘው ሳምንት ችግሩ ተቀርፎ ህብረተሰቡ የኃይል አቅርቦት ያ ገኛል ሲሉ ተናግረዋል። መረጃው የሳምራይ ስዩም ነው። በምስራቅ ጎጃም ዞን ለክርስትና ተጠርታ የነበረችውን ግለሰብ የገደለው ተከሳሽ በእስራት ተቀጥቷል። በምስራቅ ጎጃም ዞን ስናን ወረዳ ቀበሌ 05 አካባቢ ተከሳሽ ክንዴ ታገለ እድሜው ሀያ የሆነ ግለሰብ ስናን ወረዳ ክርስትና ተጠርታ የወጣችውን የግል ተበዳይ በጥይት መቶ መግደሉናም በእስራት መቀጣቱ ተገልጿል። ተከሳሹ የኢፌሪ የወንጀል ህግ አንቀጽ አምስት አርባ ስር የተደነገገውን ህግ በመተላለፍ ሰው ለመግደል አስቦ ታህሳስ 19 ቀን 2015 ዓ ም ከሌሊቱ ዘጠኝ ሰዓት ሲሆን ስናን ወረዳ ስናን ማርያም ቀበሌ ልዩ ቦታው ኮከብ የሚባል ስፍራ ላይ ሟች ታገኘው አታ ላይ የተባለችውን ክርስትና ተጠርታ የሄደች በክላሽ ክላሽ ጥይት ተኩሶ ሁዷን በመምታት ህይወቷ እንዲያልፍ ማድረጉን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነትና ኮሚኒኬሽን ክፍል ባለሙያ የሆኑት አቶ መስፍን ትዛዙ ለብስራት ራዲዮና ቴሌቪዥን ተናግረዋል። ግለሰቡ ድርጊቱን ከፈጸመ በኋላ ሮጦ ያመለጠ ቢሆንም በተደረገበት ክትትል በቁጥጥር ስር የዋለ ሲሆን በፈጸመው ተራሰው መግደል ወንጀል ክስም ተመስርቶበታል። አቃቤ ህግም የተመሰረተውን የክስ መዝገብ ተቀብሎ የመረመረው የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ተከሳሹ በችሎት ቀርቦ ማንነቱ ከተረጋገጠ በኋላ ክሱ ተነቦለት እንዲገነዘበው ተደርጎ የእምነት ክህደት ቃሉን ሲጠየቅ ክሱ ላይ የተመለከተውን የወንጀል ድርጊት አልፈጸምኩም፣ ጥፋተኛም አይደለሁም በማለት ክዶ አስመዝግቧል። አቃቢ ህግም እንደ ክሱ አቀራረብ ያስረዱልኛል ያላቸውን የሰውና የሰነድ ማስረጃ አቅርቦም አሰምቷል። ፍርድ ቤቱም የአቃቢ ህግን ማስረጃ ከመረመረ በኋላ ተከሳሽ ጥፋተኛ ነው፣ ሊከላከል ይገባል ሲል ብይን ሰጥቷል። ተከሳሽም ይከላከሉልኛል ያላቸውን የሰው ማስረጃዎች አቅርቦ ያሰማ ሲሆን የአቃቢ ህግን የሰው ሆነ የሰነድ ማስረጃ ማስተባበል ባለመቻሉ ጥፋተኛ ነው ሲል የጥፋተኝነት ውሳኔ ሰጥቷል። በመሆኑም ተከሳሽ የወንጀል ሪከርድ የሌለበትና የዘወትር ጸባዩ መልካም መሆኑ ቤተሰቦችን የሚያገዝና የሚያስተዳደር እንዲሁም ተከሳሹ የትምህርት ዝግጅት ሌለው ያልተማረ መሆኑ የሚሉት ሶስት የቅጣት ማቅለያ ተይዞለት እሱንም ያርማል፣ ሌላውንም ያስተምራል በሚል በ አስራ ሁለት አመት ጽኑ እስራት እንዲቀጣ መወሰኑን የምስራቅ ጎጃም ዞን አቶ መስፍን ትእዛዙ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የኤደን ሽመልስ ነው። የተከበራችሁ ተመልካቾቻችን የብስራት የመረጃ ሰዓታችን፣ አሁን ደግሞ ወደ ባህር ማዶ መረጃዎቹ ተሸጋግሯል። ዚምባብዌ ከአሜሪካ በሚገቡ ምርቶች ላይ ታሪፍ እንዳይጣል አገደች። የዚምባብዌ ፕሬዚዳንት ኤመርሰን ምናንጓጓ ከዩናይትድ ስቴትስ በሚገቡ ምርቶች ላይ የሚጣለውን ታሪፍ እንዲታገድ መንግስት መምሪያ እንዲሰጥ ገልጿል። ምናንጋጓ በኤክስ ላይ ባጋሩት መረጃ በዚምባብዌ ውስጥ የአሜሪካን ገቢዎች ለማሳደግናም የዚምባብዌን ወደ አሜሪካ የሚላኩ ላኩ ምርቶችን ለመጨመር ያስችላል ሲሉም ተደምጧል። ይህ እርምጃ ፍትሐዊ የንግድ ልውውጥንናም የሁለትዮሽ ትብብርን ለማጠናከር ያለንን ቁርጠኝነት ያሳያል ሲሉም ተደምጧል። ውሳኔው የሀገር ውስጥ ስራዎችንናም ኢንዱስትሪዎችን እንደሚጠብቅ በማሳሰብ ምናንጋጓ ዚምባብዌ ከሁሉም ሀገራት ጋር ወዳጃዊ ግንኙነቶችን የማጎልበትናም ከማንም ጋር የጠላትነት ግንኙነትን የመፍጠር ፖሊሲን እንደማትጠቀም ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከበርካታ ሀገራትናም የኢኮኖሚ ክልሎች በሚገቡ ምርቶች ላይ ከ10 እስከ 50 በመቶ የሚደርስ ታሪፍ መጣላቸውንም አስታውቀዋል ዚምባብዌን ወደ አሜሪካ በምትልከው ምርት ላይ የ18 በመቶ ተጨማሪ ታሪፍ ይጠብቃታል የአውሮፓ ህብረት 20 በመቶ ታሪፍ ቻይና 34 በመቶ የተገላቢጦች ታሪፍ ቬትናም 46 በመቶ ታይዋን 32 በመቶ ጃፓን 24 በመቶ እናም ህንድ 26 በመቶ ተጥሎባቸዋል እንደ ትርኪ እንግሊዝ ብራዚል አውስትራሊያ የተባበሩት አረብ ኤሚሬትስ ኒውዚላንድ ግብጽና ሳውዲ አረቢያ ያሉ አንዳንድ ሀገራት እያንዳንዳቸው የ10 በመቶ መነሻ ታሪፍም ተጥሎባቸዋል። በህልሙ ሚሊዮነር ሲሆን የታየው አንድ ግለሰብ የሚሊዮን ዳላር ሎተሪ አሸናፊ ሆናል። ነዋሪነቱ በዋሽንግተን ዲሲ ያደረገው ግለሰቡ የቆረጦ ሎተሪ ትኬት እጣ ከሚወጣበት ቀን አስቀድሞ በህልሙ ሚሊዮነር ሆኖ የተመለከተ ሲሆን ይህ በሆነ በጥቂት ቀናት ውስጥም የአንድ ሚሊዮን ዶላር ዋጋ ያለው ሎተሪ አሸናፊ ይሆናል። ቶም ኤሚ በሚል መጠሪያ የሚታወቀው አሜሪካዊ ሰው በአጭር ጊዜ ውስጥ የሚወዳትን እናቱንና ውሻውን ማጣቱን ተከትሎ አስቸጋሪ ጊዜን እያሳለፈ እንደነበር የገለጸ ሲሆን ነገር ግን ይህንን የሀዘንና የድባቴ ጊዜ ወደ ደስ ሊቀየር ጊዜ እንዳልፈጀበት ይናገራል። በዊስኮንሲን ጎዳና ላይ ከሚገኘው የተንሌ ገበያ ማዕከል የገዛው ሎተሪ ትኬትም የአንድ ሚሊዮን ዶላር እድለኛ አድርጎታል። በሎተሪው እድለኛ ከመሆኑ በፊትም በነበሩ ቀናት ሚሊዮነር ሲሆን በህልሙ የተመለከተው ህልሜ የእውነት ነበር፣ ይኸው ሚሊዮነር ሆኝ ያለው ሲልም ተደምጧል። የተከበራችሁ የብስራት መረጃ ተመልካቾቻችን፣ ለዛሬ ያዝናቸው መረጃዎቻችን እነኝህን ይመስሉ ነበረ። መረጃዎችን በማጋራት ከእናንተ ጋር ቤዛቤት አራጌ አብሬያችሁ ነበርኩኝ። መልካም ቆይታ